ሽሮ የሰራሁበት ማይ ጋድ ጋይስ ቴስት የሚባል ነገር እንኳን የለውም። ሸክላ ሸክላ እሱ ቁሌት ደግሞ ምናምን ማሚዬ፣ በቃ በጣም ደስ ነው የሚለው፣ በጣም ነው የሚጣፍጠው። ድስት ግን ከብረት ድስት ለየት የሚያደርገው ምንድን ነው? መማሰል አለበት ኤቭሪታይም። ወይ ሳቱ ትንሽ ቀነስ ማለት አለበት ጋይስ። ምን ማድረግ አለባቸው መሰለሽ፣ ማሚዬ ከስር ልክ እንደ ብረምጣድ አይነት ማድረግ ቀስ ብሎ ወደ ውስጡ እንዲገባ ግልብ ግልብ እንዳያደርገው፣ አረ እሳታን ቀስ ታርገሽ በደንብ ሚቁላላ ሙን እየ ቀስ ማድረግ ነው እሳቱ ሚለት በቃ። አሪፍ ነው ያንቺ ወጥማ። በቃ አልኩሽ፣ ጭራሽ የሀገራችንን ብረት ድስት ድስት እንደማስተዋወቅ እዚህ የኤሌክትሪክ ይልክብኛል ደግሞ ድስት ደግሞ ሌለ እንደ በዛ ምበላ

እኔ ለልጆች ስተካል ይሄን በብረት ድስት እንደመካከል ታውቂያለሽ። በደንብ እዚህ ጋር አድርጌ እንጂ በዛኛው አለ የሚያደርገው አለ ፍሪ ነው የሚሰጥ ክታክሰጥ እሱ ራሱን የቻለ ስራ አለ። አንዳንድ ይሄ ቢፍስቱ ሮስት ምናምን የዚህ ነገር ምግብ ስትሰሪበት አሪፍ ነው። ወጥ በበርሚል ሲሰራ ነው ይሄ በጣም በጣም ቆንጆ። አሁን ትልቁን ደግሞ ላማሽ ነው፣ ለዶሮ ትልቁን ላማሽ ነው። እስከዛሬ እንዲያውም ዝም ብዬ ሌዚውኜ ነው ኔ አለኝ እኮ ነኝ ሰራ የዶሮ ነው ያለኝ። በጣም ቆንጆ ናት ብታያት እያት። እንዴት ነው ተፈክሽ ልኝ አሪፍ የቻይናው አለኝ ግን እንትን አይልም ምንሽ ያኔ እንደ ኢትዮጵያው አይጠፍጥም። የቻይናውማ ልሙጥ ነው። ይሄ እኮ አበሻ ቤት አበሻ ቤት ሄዳችሁ ግዙ። በጣም ቆንጆ ናት። እዚህች ላይ አንድ ሶስት ፍሪም ባጣልጣልት አረግ ይባታለሽ ስጋዋን ክትፍ አድርገሽ ታስገቢያለሽ። ያለሽ ነጭ ሽንኩርትና ዝንጅብል ቀቢዋን ጣል አድርገሽ፣ ከበደ ካለ ከበደን ጠርተች መብላት ብቻ ነው። ዳሴት ጌጤ አትጠራም፣ ከቤ ነው። ማንም አያስፈልግም፣ ማቁላላት እና ጌጤ ልምጣ እንዳትሉ እና ከቤ ብቻ ነው። ማን የእንትን ካርድ ኢንቪቴሽን ካርድ እንደሚሰጠው እየነገረችን ነው ማሚ እንደዚች አርጋችሁ አፉን ጠረግራግ እያረግሽ ማቁላላት ብቻ ነው። ሰው መሄጃም የለው። አንድ አንድነን ብሎ ማቁላላት ነው። ጊዜ ይወስዳል። ትንሽ ሥጋ ካላስገባሽበት የብረት ድስቱን ጥራጊ ለኔ ተይልኝ። በስማም ሙልዬ፣ ክርስቶስን። ሽሮ በቀደም ሰርቼ ካፌ ላይ ነው የቀረችው። ካፌ ካፌ ታምኛለሽ። በስማም ብለን ብለን ድስት በነፃ እናስተዋወቅ እንዴ? ቤተሰብ ደግሞ ረተው ረተው ምንድን ነው አሁን? የኛ በነፊት ነው እዚህ ጋ ሙልዬ። አይ ድስት ማ ማስተዋወቅ ማ አሪፍ ነው እንጂ እኔ ኢቭን አይዶኖ ስንት እንደገዛውት እንጀራ፣ ዳቦ ምናምን ምናምን እዛው ላይ አብሬ ስለከፈልኩ ስንት እንደገዛውት ግን አይዶኖ ቲኒ ዶላር ይበልጣል። አይ ኖ እንትን ሲሆን እትወር ዘት ማሚዬ፣ ጥፍጥ ያለ አሁን ይሄ ልሙጥ ብረት ድስት አለኝ ብታይ፣ ምግብ አለ እሱ ሁሉ እናስመጣለን። ዘንድሮ ሙያ ለለንደን አስተያየት ይላል። ዛሬ ሙያ ምን ያስፈልጋል ብላችሁ ይ ማየት ነው። በየቤቱ ሰው እንደ ቤቱ ነው የሚሰራው። እንደ ሊኮ ግን ቡና የሚጠጣ የለም ታውቃላችሁ። ጋይስ ብስማ በዚህ ኮ ቡና የሚጠጣ የለም ሪ ሻይ አልሆነም። ካልሆነ እኔም እንደዛኮነኝ እኔ አንቺም የቡና ካምፓኒዎች ያስፈልጉሻል ማሚዬ አይደለ። ማርያምን በስነ ስርዓት ቡናውን ፕሮቫይድ፣ እኔ ግን በጅምላ እንድታስረክቢያት ነው። ሞዴል ሊስት ለመወዳደር እየሞከርኩ ነው። ግቺ ያለሽ አንዳንዴ ልቤ ትክክል አልሆነም። ጋይስ፣ ወይ ወይ ወይ፣ ጠጥቼ ጠጥቼ ተጓሬኝ ያመኛል አላልኩ

ል ሶስተኛ እዚህ ፊታክ ሊዘጋ ነው ወይዬ ማነው ያለው? ሊዘጋ ነውሶስት ወር ሶስት ሶስት ሁሉን እኮ አራዝማውት ነው፣ አይዘጉትም። እባክሽን አይዘጉትም፣ አይዘጉትም። ለመሰለሽ ይሄ ሌላ ትልቅ ትሬድ እንትን ነው፣ ትልቅ ቢዝነስ እኮ ነው፣ አሜሪካ እራሷ አዎ መፈረም አለበት። አለበለዚያ ብዙ ነገር ነው እንትን ኢኮኖሚውን የሚያቃውሰው እንወልዳለን በህብረት እኔማ እነዚህ ሳያርሱኝ እኔማ ብላ

ያው ቆፍጣና የሆነች በቃ እንደማምዬሽ እን በቃ ይሄንን ውበት የእናቷን የያዘች ሄልዬ እንግዲህ ተራ በተራ ታርሰናለች። ደስ ይለኛል። አርሼ እኮ አቃለሁ እኔ ማምዬ፣ ከዚህ ከአሪዞና መጥቼ ቤስት ፍሬንድ ለሁለት ወር ማርያምን፣ ቤስት ፍሬንድ። አዎ የዛሬ ስንት የዛሬ አስራ አምስት የዛሬ አስራ አምስት አመት መንታ ወልዳ ወጣት ናት፣ ባለወጣት አሁ መንታ ወልዳ ደስ ይላል። ማረስ አብሬ እኔ ታረስኩ። ባልያውስ ፋሚያ አለ። የዛን ቀን እሷ እናት አባቷ ጋር እሱም እናት አባቱ ጋር ወይ እቤት አልነበረም ወይ እኮ ሰደችው በቃ ናቸው እናት አባቷ ቤት እኮ ነው። እንአን ምን ያደርጋል፣ ለራሱ ጻንት አናደንቅሽ አናልፍም፣ ግን ያው እንትን መዝግበንሻል፣ ሊስት ላይ አስገብተንሻል። ለምን በአራሽ እንትን በኤክስፔርየንስ ስላለሽ፣ ምንም ልጆቹን ማጫወት እኮ ነው። ማረስ ምን ያቅተል፣ በጣም አጥሚት መስራት እኳለ እንዴ! እሱን እናትየው ነው የሚሰሩት። ገንፎ እና አጥሜት እናትየው። እኔ ግን ዳይፐር፣ እኔ የዛኔ ሁለት ልጆች ስላሉኝ አውቃለሁ፣ ዳይፐር እንዴት እንደሚቀየር ዳይፐር መቀየሩን። መንታ ስለሆኑ ደግሞ እሷ አንዱን ስታጠባ አንዱን አጠባላታለሁ። ደስ ይላል። ወዝ ጉድ ታይም ሰመርም ስለነበር እንደሷ አርጌ አውቃለሁ። እና ቫይብ አለ፣ ደስ ይላል። ያው ለሁለት ወር ነው የሄድኩት። አንድ ወር ቤተሰቦች ሰቦች ጋር ቆየሁ፣ አንድ ወር እሷን አራስኩኝ። አራስ ቤት ሁሌ ደስ ይላል። ለምን እንደሆነ አላውቅም። በተለይ ሰው ምግብ ይዞ ይመጣል። በጣም እሱ ነው ደግሞ የሚጠሙ ቀማሽ መሆን ደስ ይላል። አንደኛ ነው የምትቀምሰው። አቤት እኔ ልቅ መስልና ቅምስ አድርጌ ከጣፈጠ ወደ ወላዷ ይሄዳል ወደ እራሷ። ካልጣፈጠ ወደዛ ወደ እኛም ማሄድ በቃ ይባላል። የዛ ሰው ይበለንና ለማምዬማ ይሄዳለሁኝ ቀድሚያት ካልወለድኩኝ ወይ ማርያምን እግዚአብሔር እንትን ይበል የሆዴን ይሙላል። መናገር ከንቱ ነው። ቲክታክ ላይፍ ጊቪ ነው ምላትን ሙሪልኝ ሙልዬ ያዙልኝ ነው ቃል የሚገባው። አይ ካላደረግኩትማ ይሄ ወሬማ አያስፈልግም ሞያ ይኸውልሽ ያለቃትማ፣ ማምዬስ፣ የማላውቀውም እጠየቅ አለብኝ። ልንገርሽማ የፌክ ጓደኛሽ መቼ መሰልሽ፣ ፌክ ጓደኛ ከሆነ ሲከፋሽ፣ ስትደሰቺስ፣ ፋይን፣ በተለይ በቃ እድሜ ልክሽን ሀይ የምትባባይው ምንም ነገር እንኳ ባታረግኝ የዛን ጊዜ አብረሽ በቃ ረጅም ጊዜ ከምታውቂያቸው ይልቅ በቃ አላደላ በውስጡ አድርጎ ደግሞ የሚወድሽ የሚያከብርሽ ደግሞ አለ። ይህች ኮፍያ አልወዳትም እኮ የኔ ፍቅር አልወደውም። ግን ቴንች ሰውነች እዚህ አገር ስመጣ አመጣጤን ስለሚያስታውስን አልወደውም። ሌላ ንግስት ነች ይላል። እንዴት ነው ሁለት ሶስት ንግስት የሚኖረው? ውድፈላ የቲክታጓ ንግስት ማሜ ናት። አቤት በሕልሜ ማለት ነው በሕልሜ በሕልሜ ስልኬን እያየው ከሆነ ሰው ጋር ነበርኩና፣ ስልኬን እያየው ሴት ፖሊስ፣ ሴት ፖሊስ ስልክ አይታይም ያለውበት ቦታ ማለት ነው። ስልክ አይታይምና እየተከታተለች እንግዲህ አመለጥኳት ነድቼ ምንድነው? ትኬት ነው ምቀኛ ነው እንጂ ደስ ትከታተለኛለች፣ አልኳችሁ። ቦታው እዛ ሴቱ ስልክ አይያዝም ድራይቭ ስታረጉ እና ተከታተለችኝ። እኔ ግን ሴቶች ለምንድን ነው ደማቸው የሚፈላ? እኔ የትም ቦታ ሴት፣ እሷ ግን አይነ ጥላናት ማምዬ። እንኳን አመለጥሻት ክርስቶስን ሄሉዬ

አንዳንዴ እስማ እንደ ህጉ መኖሩ ጥኖ ለማንኛውም ሰው እንጂ በቃ አንዳንዴ ሳትፈልጊ በቃ ሰይጣን የሚጫነሽ ነገር የለም። ዝም ብሎ የሆነ አክትቱድ ሲያሳዩሽ በጣም እምትናደድ ችበር ከአንዷ ጋር ልንተናነቅ ስልሽ ስላት የሆነ በቃ የሆነ ሲያዩሽ ደማቸው ፍንድት የሚሉ ሴቶች አሉ። ምንም ናቲንግ ሪዘንጋይ ምንድን ነው? እኔ እንጃ ማሚዬ ሙሉን ጠያቂያ ትሷት አቃለች። ማሚዬ አንቺ ቆንጆ ከሆንሽ አንቺ አትራክቲቭ ከሆንሽ ኢቨን አስተናጋጆች፣ የትም ቦታ ብትሄጂ ሴቶች ከአንቺ ይልቅ ወንዶች አጠገብሻ ያለው ወይ ሌላኛው ጓደኛሽ ለማዋራት የሚሆን

ጉልበት ኑሮሽ ምናምን እኮ አይደለም። እግዚአብሔርዬ በቃ ያልሆነ ውስጥ እንዳከተኝ በቃ ራሴን ላይ አረጋጋኝ ለዋለሁ ለራሴ ለውስጥ ይሄ ነው። ስትናደጂ ምን እንደምታደርግ ያታቅም አላለ? አዎ ግን እንደዚህ አይነት ቦታ ስትሄጂ ይኸውልሽ፣ አሁን አንቺ ምንድን ነው ላይክ በእነሱ ወይ ሳይሆን መሄድ ያለብሽ እሷ ብትገላመጥሽ ምናምን ዩ ሀቭ ቱ ጊቭ ሀር ስማይል ምናምን በቃ አንቺ ጭራሽ ስማይል ስሰጣቸውን ባ እያፌዘችብን ነው ብሎ ነው መሰለኝ ይባረን ቱ ናይስ ለመሆን ሞክራለሁ። እንደውም አንዳንድ እንደዛ ይመስለኛል። አረ እንደዛ ቢሆን ቆንጆ ነው እንጂ። ናይስ ለመሆን ሞክራለሁ። ዝም ብዬ መለማመጥ የሌለብኝ ቦታ ስራዋ ነው። ጀስት እኔ ከፍዬ ነው እዛ ጋር የምጠቀመው የሆነ ነገር። ግን ናይስ ለመሆን ሞክራለሁ። እራሴን እያገዝኩት ነው፣ ሌላ ደረጃ ላለመሄድ ማለት ነው እንጂ አንዳንድ ሰው ማለት በውስጥም ሰይጣንም ሊገባ ይችላል። የሌለ ደረጃ ውስጥ ትገባላችሁ እና አንዳንድ የምናለው እንትን እላለሁ በቃ ትዕግስቱን ስጠኝ እላለሁ። ምንም አንተዋወቅ ሰው ጋ እንደዚህ ምንድን ነው? በዚህ ናቸው። አረ አንዷ ነጭ ናት፣ አንዷ ጥቁር ናት። እኔ ሲጀምር ወንድ የሌለበት ቦታ አልገኝም። እኔ እንደውም ቶሎ ብዬ ወንዱን ባናግረው ይሻላልባያጊዜኝ ግን ደግሞ እንደዛ ማለታች አንዳንድ ጥሩ ሴቶች ደግሞ አሉ ብዬ የማስብ ሰው ነኝ እኔ። በጣም ናይሶች አሉ ልፕ የሚያደርጉ ጋይስ አረብ ስማ ደም ሲያፈሉ፣ በኢየሱስ ክርስቶስ። እንዲሁም አንዳንድ ሰው የሆነ ቦታ ሲሄድ አስቦበት ምናምን ነው አደል? ሄደ አስቦበት ላይ ራስ በጣም እንትን ብለው ነው። አሁን መኪና ሊገዙ ምናምን ሲሄዱ መኪና ትገዛ ነው እንዴ ነው አሁን ደግሞ አታሳያቸውም፣ ምንድ ነው ሱፐርቫይዘር ብሎ አሰራለሁ። ጊዜ ገዳኝ የሆንኩ ልጅ ወይኔ፣ የእኛ ቤት ቡና ማሜ ቡና ጠጥታ ጨርሰው ወጥ እየሰራች ነው፣ እኔ እስካሁን ቡና እየጠበኩ ነው። ፌበን ማሚዬ ባላዬ ይሻላል። ካሌድዬ አስቲ መርቀኝ እንደው አባቴ ብለሳርግልኝ ቀኔ እንደው ካሌድ ይመርቀን። ስቲ ሁላችን አሜን በል እንበል። እዚህ ሰላሳ ሶስት መቶ ምናምን ሰው አለ። ካሌድ ደግሞ ጠባ አይልም በድዋ ነው እና በሌሊት ፖሊስ ስልክ የማይታይበት ቦታ ስልክ ሳይ እየተከታተለችኝ በምሄድበት ሁሉ እኔ ብዙ ህልም መፍታት አልችልም። ሰላም ሰላም ብለናል። ምንድን ነው ሰላም ሰላም ካልሄዶ? እንዴት ነው ሰላም አባባልሽ እኮ? ይኸውልሽ ደጆኜ፣ በቃ እየጨነቀኝ ስንት ኮመንት ጽፋሉ ለአንቺ። በቃ ገብቼ መልሱን ልመልስልሽ። ያው አዋቂ ፈጣሪ ነው። እና እንደዛ የምቀኞች ልጅ ሆነሽ የጀመረሽ ነው። ኧረ በደንብ አንቺ ብዙም ጊዜ ሴትን ጓደኞች የለሽም። ገብቶሻል። እንደዚሁ ወይ በከንፈርሽ፣ ሁሉም አንዳንድ እንትን አላችሁ፣ ምቀኞች፣ ወይ በጫሽ፣ ወይ በአወራርሽ

እኔ ከሰው የበለጠ ቆንጆ ነኝ ብዬ አላስብም ራሴን። ግን ምንድነው ያ ሳይሆን በቃ ተፈጥሯዊ ቅናት ያለበት ሰው በቃ እንዴት ታይተ ብሎ የሚቀናብ ሰው አለ። የመልክ ሳይሆን በቃ አንዳንድ ሰው ደሙ የሚፈላለ ሲያ የቁንጅና ብቻ ሳይሆን እሱ ውስጥ ሸሪል ከሆነ ውስጡ መንፈሱ የሚረበሽ ሰው አለ። በጣም ሪል ሲሆ ውስጡ የሚረበሽ ሰው አለ። የሆነ ሸይጣኑ እኮ ነው ያችን ልጅ ቅይ ያደረጋትና ያን ስራ ሪል ስለሆነች ማማየን በደንብ ነው መመስከል ስለምችል ነው። ስለ እሷ ማይ ቦስታ ካለ አለቀ ያለች በደንብ አውቃታለሁ። ስለ እሷ ምን ልትል ይችላል? የትም ቦታ በያምጭና ይሰቃል ቆጥሩ የእውነት በአንደዬ የእውነት ጌታ ምስክርን የእውነት ነገር ውስጥ እውነተኛ ስትሆን ውስጥ ይረብሻል፣ መንፈስ ይረብሻል። እውነተኛ ነገርን ስለማንፈልግ ውስጣችን መንፈሳችን ይረብሸናል። ለዛ ነው ሌደበት የእውነት ሲቀርበኝና የውሸት አውቃለሁ፣ ማርያምን ነው ብላችሁ አውቃለሁ። የውሸትና የሆነ ሲቀርበኝ እኔ ግን ተነግሮኛል። ኤኒዌይስ አንዳንድ ሰው ምን ይለኛል፣ ትላልቅ ሰዎች ምን ይሉኛል? ሴት ልጅ አትወድሽም ይሉኛል። ማርያምን ነው ብላችሁ እኔ አላምንም እንደዛ። ግን ብዙ ሰው ይለኛል፣ ሴት ልጅ ምቀኛ ናት ለአንቺ ይሉኛል። እውነት ውሸት እና ይኸውልሽ፣ እሱ አሁን ውስጥሽ ነው ብሎ ጨርሶታል። እንደገና ደግሞ ጥሩ ነገር ላሰሪ ሰይጣን ራሱ በሴቶች ተመስሎ ይልክብሻል። አንቺ ደግሞ ፈጣሪ በመላእክቶች በመላይካዎች እያስጠበቀች ያን ጥሩ ነገር ሰይጣን እንኳን የእሳት ሆኖ ተስፋ አይቆርጥም። ገብቶሻል? ሰይጣን የእሳት ሆኖ እንኳን ተስፋ አይቆርጥም። አንቺ የፈጣሪ የሆንሽ እንዴት ነው? እንግዲህ ወደፊት ነው። አንቺ ብታቆሚ እንኳን በእኛ ዱዓይ ወደፊት ነው የምናደርግሽ። ወይ አሚን፣ አሚን፣ አሚን፣ አሚን።